እንግዲህ በአዲስ ስራ መጥቻ ያለውኝ በእውነት እጅግ በጣም ነው ደስ ያለኝ ማለት ነውና፣ ደስታ የሚያስደስታችሁ ብቻ ላይክ ሼር፣ ኮመንት አድርጉልኝ። ለሰማቱ ለቅዱስ ጊዮርጊስ በቃ የሆነ ነገር ብዬው ነበር አሳክቶልኛልና ዛሬ እንግዲህ ምን እንዳሳካልኝ አብራችሁኝ ከቆያችሁ እስከ ፍጻሜ ድረስ አሳያችኋለሁ ማለት ነው። ቪዲዮን ደግሞ ላይክ ሼር፣ ኮመንት አድርጉ። ሁሌ ቪዲዮ ስለቅ ደግሞ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክት ዋን ተጫኑ። የምታዩትን እንግዲህ ነገር ሲሰራ እጅግ ብዙ ነገሮችን ፈተናዎችን አሳልፍ ያለውና ምን ምን እንዳጋጠመኝ ማለት ብዙ ነገር አጨቃጫቂ የነበረ ነገር ነበረና፣ አብራችሁኝ እስከ ፍጻሜ ድረስ ቆዩ። ቪዲዮን ላይክ አድርጉ። አብራችሁኝ ሆኑ ድቤተሰቡ ሰላም ጤና ይስጥልኝ። ውድ የዓለም ዘር ዩቲብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። እናንተም በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ ያልኩኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። እንግዲህ የዛሬ ቪዲዮ እንግዲህ እጅግ በጣም ደስ የሚል እኔ በጣም ነው ደስ ያለኝ። ማለት እንግዲህ በርሜል ቅዱስ ጊዮርጊስ ሳልሄድ በፊት የነበረ ነገር ነበረ፣ ግን በጣም ፈተናዎች ይህንን ነገር እንዳይሳካ በጣም ብዙ የተፈተንኩበት ነገር ቢሆንም ደግሞ እግዚአብሔር ይመስገንና ሰማዕቱ ቅዱስ ጊዮርጊስ በርሜል ማለት ነው፣ በየትኩበት ሰዓት ለምኘው ነበረ። ከለመንኩትም አንዱ ደግሞ ምን መሰላችሁ ስጠኝ ብዬ ነበረ የለመንኩት ማለት ነው። በነገራችን ላይ ከዚህ በፊት ያው ለመስራት እንደዚህ አይነት ሀሳቦችን አምጥቼ ነበረ። ግን አንዳንዴ ለብቻችሁ ስትሆኑ የራሳችሁ በራሳችሁ ውሳኔ ትሄዳላችሁ። በተለይ ደግሞ ባለትዳር ከሆናችሁ ወይም ከቤተሰብ ጋር አብራችሁ የምትኖሩ ከሆነ በብቻችሁ ሁሉም ነገር ማድረግ አይችሉም፣ ማለት ነው ያው ፍሪደም የላችሁ። ምክንያቱም እናንተ ያንን ነገር ብትወዱት አብሯችሁ ያለው ሰው ያንን ነገር ፈቃደኛ ላይሆን ይችላል። ደግሞ ባልና ምስት ሆናችሁ ስትኖሩ ደግሞ ሁለታችሁም የተስማማችሁበት ነገር ነው መሆን ያለበት ማለት ነው። እና እኔ በነገራችን ላይ ታቁኛላችሁ፣ ብዙዎቻችሁ ከበፊት ጀምሮ ከአረብ ሀገር ጀምሮ ዩቲቤን የምትከታተሉ ማለት ነው። እግዚአብሔር ምስክሬን፣ እኔ ስራ በጣም ነው የምወደው ማለት ነው። ዛሬም ወርደሽ ይሄ ልስጥሮ ጥረግ ብትሉኝ ስራ ነው ምንም የምንቀው ነገር የለም። እኔ ሰርቼ መለወጥ ነው የምፈልገው ማግኘት ነው የምፈልገው እንጂ ይሄ እንደዚህ ስራ ነው እንደዚህ ስራ ነው አልልም ማለት ነው። እና ለስራ በጣም ጉጉት ነበረኝና በሰዓቱ እንዳይሳካ ብዙ ፈተናዎች መጡ፣ ብዙ ነገሮች ሆኑ ግን ሰማዕቱ ቅዱስ ጊዮርጊስ ከተመለስኩ በኋላ እንግዲህ ነገሮች ሁሉ እየተስተካከሉ እየተስተካከሉ እየሄዱ ነው እና እግዚአብሔር የተመሰገነው እንደምታዩት እንግዲህ ይህንን ኮንቴነር ለሱቅ ነበረን። ይንትን ያልኩት ማለት ነው። አንደኛ የቤክር አይኖርብኝም። ሁለተኛ ነገር ደግሞ ግቢ ውስጥ ብዙ ስራዎችን እየሰራው እዚሁም ላይ ደግሞ የተወሰነ ቢያንስ እንኳን የእለት ገቢ ማግኘት ይችላለሁ በሚለው ሀሳብ ውስጥ ነበረና እግዚአብሔር የተመሰገነው ነገሮች የውሉ ተስተካክሎ እንግዲህ ኮንቲነሩም ተሰርቶ መጥተዋል። ምናልባት የኮንቲነሩም የሁሉንም ዋጋ ሂሳብ ምናልባት የምትፈልጉ ካላችሁ በሚቀጥለ ቪዲዮ እሰራላችኋለሁኝ ምን ያክል እንደፈጀ ኮንቲነሩ ብቻ ማለት ነው። ትንሽ ነው በነገራችን ላይ ብዙ አይደለም። ምክንያቱም ያው ይህንን ኮንቴነር ሲሰራ ብር ተበድሬ ነበረ። ከእህቶቼ ከወንድሞቼ ማለት ነውና ከማቃቸው ከነሱ ነበር ይህንን ብር ተበድሬ ይህንን ስራ እንድሰራ የፈለግኩት። ምክንያቱም ቢያንስ ትንሽ ከተቋቋመ እራሱን በራሱ እያረገ እንኳን ይመልስልኛል በሚል ማለት ነውና እግዚአብሔር የተመሰገነ። ቁጭ ከማለት ደግሞ መስራት ይሻላል። እናቴ ምን ትላለች መሰላችሁ? የሄደ ውሃና የተቀመጠ ውሃ አንድ አይነት አይደለም። የሄደ ውሃ ብዙ ቦታ ይሄዳል። የተቀመጠ ውሃ ደግሞ አይደለም። ላለበት ለአካባቢ ራሱ ሽታው ጥሩ አይደለም ትላለችና ስለዚህ ባላችሁ ነገር ደግሞ መንቀሳቀስ ወይም ደግሞ ተበድራችሁም ቢሆን መንቀሳቀሱ የተሻለ ነውና ቁጭ ማለት ደግሞ ጥሩ አይደለም። በተለይ ደግሞ ሴት ልጅ ባለትዳር ሆና ሁሌ የወንድ ልጅ እጅ መጠበቅ በጣም ነው የሚከብደው። በተለይ ደግሞ እንደኔ ያለን ለወንድ ልጅ አስቸግር ይህን አምጣ ይህን አውርድ ይህን ግዛ ይህን እንደዚህ አድርግ እንዲያድርግ ሰው ራሱን ፍላጎቱን ውስጡን አምኖበት ሲያደርግ ነው እንጂ ይህን ይህን አድርግ እንዲህል ሳታደርግ ምናም ብዬ መጨቃጨቅ ተጨቃጫቂ ሴቶኜ መኖር አልፈልግም። ብችል ራሴን ማስተዳደር ባልችል ደግሞ የቀረብኝን ቅር ዝም ብዬ መኖር ነው ምፈልገው ማለት ነው እና እግዚአብሔር የተመሰገነውን ግን ይህንን ነገር ተሳክቶልኛል። እንግዲህ ይህንን ተሰርቶ አልቆ መጥቶ ሊሾ ተደርጎ ምናምን ነገር እንግዲህ አልቆለታል። ከአሁን በኋላ ምን ያስፈልጋል መሰላችሁ? ውስጥ ላይ መደርደሪያዎችን ይሰራሉ ማለት ነው። እንትን ብሎኛል ማለት አማርኛ እያጠረኝ ስለሆነ ማለት ነው እና ይቅርታ ስለዚህ አሁን ይህንን እንትን ተደርጎ ወደ አራት ቀን ነው አምስት ቀን ምናምን እንትን ታጠጡት አላችሁ ማለት ነው። ውሃ ታጠጡት አላችሁ ለምን ብትሉ ውሃ ካልጠጣ በጣም ይፈረካከስባችኋል ማለት ነው። እንዳለ እንትን ማድረግ አለባችሁ ማለት ነው። በደንብ አርጋችሁ ውሃ ማጠጣት አለባችሁ፣ በቃኝ እስከሚል ድረስ ማለት ነው። እንደምታዩት ይህ ግቢ ውስጥ ነው። እንደዚህ በጣም የሚያምር ቀልጠፍ ቅንጭብ ያለች፣ አጠር ያለች፣ ምጥን ያለች ናት እና ሱቄ እንግዲህ ከአሁን በኋላ ለምዬ ምታገኟት ከዩቲዩብ ጀርባ ደግሞ የሱቅ ላይ ቤቷ ላይ ነው የምታገኟት ማለት ነው። እና በጣም ነው ደስ ያለኝ እግዚአብሔርን የሰው ደስታ የሚያስደስታችሁ ደግሞ ቪዲዮን ሼር ላይክ፣ ኮመንት አድርጎልኝ ማለት ነው። እና በጣም ነው ደስ ያለኝ በተለይ ሴቶች ማለት ነው፣ ስራ ስሩ ማለት ነው። ብዙ ነገሮች ያስፈልጋል፣ ማህበራዊ ሕይወት አለ፣ ብዙ ነገሮችና ስራ ስሩ ማለት ነው። እና በአሁኑ ሰዓት አይደለም ወንድ ብቻ ሰርቶ ወይም ሴት ልጅ ብቻ ሰርታ ማለት ነው፣ ባልና ሚስት እንኳን አብረው ሰርቶ ጊዜው በጣም የከበደ ሰዓት ስለሆነ ሁላችሁም ተጋግዛችሁ አብራችሁ ደግሞ መስራት አለባችሁ። እሱ የውጭ ከሰራ አንቺ ደግሞ የምችውን እሷ ደግሞ የምችለውን ከሰራች አንተ ደግሞ የምችለውን ያ ቀሚቲው መስራት ነው እላችኋለሁኝ። እና አሁን ቀጥታ እንግዲህ ወደ እንትን ሄድኩኝ ማለት ነው። ሚስማር አንድ ኪሎ ገዛው። እንደገና ደግሞ እንደምታዩት እዚህ ጋር ደግሞ እንትን ቤት ነው ማለት ነው። ይሄ መደርደሪያ እንትን የሚደረግበት አለ አይደለ? ጣውላ ቤት ነው እና ጣውላ ቦታ ነው። እንደምታዩት እዚህ ጋር እንግዲህ ጣውላ የሚያስፈልገኝን ገዛውኝ። ከዛ ይሄኛው ደግሞ በመሀል በመሀል ላይ የሚቆሙ እንትኖች ናቸው ማለት ነው እና እነሱንም ደግሞ ገዛው። ከዛ በኋላ ደግሞ በጋሪ ነው ማስመጣው ማለት ፣ ምክንያቱም እኔ ለብቻ አልችላቸውም ሲጀምር፣ ብዙ ናቸው። ለዛ ስለሆነ ይዤ መጣለሁኝ። በነገራችን ላይ ከትምህርት ቤት መልስ ነበር፣ ይህንን ስራዎች ሳከናውን ብዙ ጊዜ ስራዎች የማከናውነው ከትምህርት ቤት መልስ ነው። በጣም አስፈላጊ የሆነ ወይም ደግሞ እነሱ የሚሰሩልኝ ሰዎች የማይመቻቸው ከሆነ ደግሞ ከትምህርት ቤት አንድ ቀን እቀርና ከዛ አሰራ ነበረ ማለት ነውና እንደምታዩት እንግዲህ አንድ አባታችን ይህንን ጭነው ወደ ቤት እየሄድን ነው ያለነው። ያው በነገራችን ላይ ደርሰናል ማለት ነው ይህንን ለማምጣት ቦታው በጣም ቅርብ ቦታ ነው። ያው መቶ ብር ከፍዬ ምናምን አመጡልኝ ማለት ነው። እና በጣም ምስኪን አባት ናቸው። በጣም ነው ደስ የሚለው። አያችሁ፣ እነዚህ አሁን ልጆች አላቸው እያስተማሩ ነው። ሚስት አላቸው ቤተሰቦቻቸው በዚህ ስራ እያስተዳደሩ ነው። ይሄ ስራ ነው። አያችሁ፣ ግን ቁጭ ቢሉ ጫት ቦታ ቁጭ ቢሉ አረቄ ቤት ቁጭ ቢሉ ማን ይሰጣቸዋል? ሰክሮ ጥንብስብሳቸው ወጥቶ ነው የሚመጡት። ግን እነሱ ስራ መረጡ። አያችሁ፣ ስለዚህ ስራ ክብር ነው። ስራ፣ የትኛው ስራ እንዳትንቁ፣ ስሩ ምላቸው ለዚህ ነው። እና ከዛ ካመጣወት በኋላ ተሰራ ማለት ነው። እንግዲህ በነገራችን ላይ ያው አብዛኛው ስራዎቹን እነዚህ እንዲሁም ደግሞ ይህንን እንትኑ መደርደሪያውን ከላይ ደግሞ ሊሾውን ምናምን የሰሩልኝ የባለቤቴ ጓደኞች እና ባለቤቴ ነው የሰሩት ማለት ነው። እና በጣም ነው ማመሰግናችሁ። በዚህ አጋጣሚ ይህንን ዩቲዩብ ካያችሁት ማለት ነው፣ ቪዲዮ ካያችሁ በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ፣ ክበሩልኝ። በእውነት እግዚአብሔር አምላክ ይስጥልኝ ይላቸዋለሁኝ። እንደምታዩት እንግዲህ በዚህ ሁኔታ እንትን ብለውታል። ያዋጠር ያለች ምጥን ያለች ናት ብያቸዋለሁ። ካለው ከእንትኑ አንጻር ነው ማለት ከተበደርኩት ብር አንጻር ባለውን አመቻችቼ መስራት ስለፈለግኩ ነው ማለት ነው። እና በጣም ዝርጥጦ ነው፣ ውስጥ ላይ እቃ ከሌለው ከባድ ነው። እና አሁን ደግሞ የተወሰነ እቃ እናስገባለን ማለት ነው። ለምንድነው የተወሰነ እቃ ማስገባው? አካባቢው ላይ ምን ምንድን ነው የሚያስፈልገው ምን ምንስ ደግሞ በደንብ ቶሎ ቶሎ ብሎ ይሸጣል የሚለው ጥናት ለማድረግ የተወሰነ የተወሰነ እቃ ብቻ አስገባለሁኝ። ከዛ በደንብ አድርጌ አካባቢውን ካጠናሁት በኋላ ማህበረሰቡ ምን ይፈልጋል የሚለውን ካየሁ በኋላ እንትን እላለሁ ማለት ነው፣ እቃ በደንብ አድርጌ ቀስ በቀስ አስገባለሁ ማለት ነው እና ለጊዜው ግን የተወሰነ እቃ ነው የማስገባው። እቃ መገዛበት ቦታ አለ። ያው ብዙ እቃ ሲሆን እሳና ስትሄዱ ጥሩ ነው በነገራችን ላይ ማለት ነው፣ ግን ሌላ ላይ ደግሞ ብዙ ቃላት ገዙ ደግሞ እዛ ስትሄዱ ትራንስፖርቱ ራሱ ትርፋችሁን ሊወስተው ይችላል ማለት ነው እና እኔ ደግሞ መስራት የፈለግኩት ምን እንደሆነ ታውቃላችሁ አሁን ብዙ ሰዎች ማለት ነው ሱቅም ላይ ይሁን ምንም ላይ ይሁን ሲሰራ በጣም ኦቨር እያወጡ ነው የሚሰሩት ማለት ነው አሁን ለምሳሌ እኔ በትንሹ ልንገራችሁ እና ሻማ አሁን ሌላ ቦታ ሀያ ሀያ ብር ነው የሚሸጠው ማለት ነው እኔ ግን አስራ አምስት ብር ነው የሚሸጠው ለምን ፌር አይደለም ፌር ያልሆነ ነገር ነው አሁን ለምሳሌ ሱቅ ላይ ስልሳ ብር የሚሸጠው ነገር እኔ ጋ ደግሞ ሀምሳ ስምንት ብር አርባ ብር የሚሸጠው አርባ እንትን ሰላሳ ስምንት ብር እንደዚህ ሳሙናዎቹ ራሱ እየቀነስኩ ነው የሚሸጠው ማለት ነው። እና ስለዚህ እኔ አንድ ብርም ሀምሳ ሳንቲምም ካገኙ በቂ ነው። እግዚአብሔር የተመሰገነ ከባረከልኝ እሱ በቂ ነው። ግን ካልባረከው እኔ ሰው እያለቀሰብኝ ያ የሚገዛ ሰው እኮ ከየት እንደሚያመጣው አታቁም። በቃ ማለት እንዴት ተቸግሮ ይሆን የሚገዛው ማለት ነው። ገባችሁ አይደለ? ያንን ነገር ስለማይ እኔ አላቅም። እኔ በምትመክሩልኝ ትመክሩኝ ያላችሁ እናንተ ማለት ነው። እኔ ግን እንደዛ እየሸጥኩ ነው ልላችሁ ፈልጌ ነው። እንደዛ እያደረኩኝ መሽጠት ነው የምፈልገውም። ስለዚህ አሁን እንደምታዩት እንግዲህ እቃ ምናምን ይቀረኛልና አሁን እቃ መጣለሁኝ። አብራችሁኝ ሁኑ። በነገራችን ላይ ቪዲዮውን ደግሞ ላይክ አድርጉ፣ ሼር አድርጉ፣ አበረታቱኝ። ሱቄንም ደግሞ እየመጣችሁ ግዙ። አሁን እንግዲህ እቃ ልናመጣ ሄድን ማለት ነው። እቃ ምረከብበት ቦታ አለ እዚሁ ሌራ ውስጥ ማለት ነው። እና ስለዚህ እዛ ሄጄ አንዳንድ እቃዎችን አመጣለሁ። እንደነገርኳቸው ብዙ እቃ አላመጣም። ምክንያቱም እኔ ብዙ እቃ አምጥቼ ማይሸጥ ከሆነ እኔ ተሸክሜ ቁጭሎ ነው ወይ ለራሴ እያጥፎት የሰው ብር እንትን ልጨፈጭፍ ነው። ለዛ ስለሆነ ትንሽ ትንሽ ነገር ከሳሙናውም ትንሽ ከእንትኑም ትንሽ ትንሽ ትንሽ ነገር እያስገባው ነው እና አካባቢውን ደግሞ በደንብ እንዳልኳችሁ ካጠናሁት በኋላ ያኔ ችግር የለም ማለት ነው። ማለት ስራ ስትሰሩ መጀመሪያ ትንሽ ትንሽ ነገር መስራት ነው ያለባችሁ እንጂ አሁን በአንዴ ጁሱንም በአንዴ ውሃውንም በአንዴ ኩሾሮውን በአንዴ ሁሉንም በአንዴ አምጥታችሁ ከምራችሁት አካባቢ የማይፈልገው ነገር ከሆነ እናንተ ትርፋማ አትሆንም፣ አይደለም ትርፋማ እናንተ ኪሳራ ነው የምትገቡት። ያን ወስታችሁ ካልመለሳችሁት በስተቀር ማለት ነው። ለምን ያ ሰው የማይገዛው አካባቢ ህብረተሰቡ የማያማክል ነገር ካመጣችሁ ምን ያደርጋል? ከንቱ ነው ማለት ነው። ስለዚህ እናንተ ማድረግ ያለባችሁ እንደ እኔ ነው። እንግዲህ እኔም እንደምታዩ ትንሽ ትንሽ ነገር እዥ መጥቻ ያለው የክብሪት አለ የብስኩት ያለ ቡና ትንሽ ትንሽ ነገር ማለት ነው። አሁን ለምሳሌ ሶስት አራት ኪሎ ቡና ከማመጣ ግማሽ ኪሎ ቡና ወይ አንድ ኪሎ ቡና አምጥቼ በሴ በመለኪያ ሰፍሬ ምን ያክል ብሸጥ ለእኔ ያዋጣኛል የሚለውን ነገር ይዛለው ማለት ነው። እንደዚህ ትናንሽ ትናንሽ የሆኑ ነገሮች ሞዴሶች ምናምን ሞዴስ። አሁን ለምሳሌ ራሴ የምጠቀማለሁ ስለምጠቀም ችግር የለውም። አስራ ሁለቱ ስድስቱ ብታመጡ ለእናንተ በቃ ይጠቅማችሁል እንጂ አይጎዳችኋል፣ አይጎዳችሁም ማለት ነው። እና በትንሽ ትንሹ ታመጡና ከዛ ደግሞ አካባቢው ላይ ተደጋጋሚ ምንድ ነው የምትጠየቁት፣ የሌለ ነገር ተደጋጋሚ የሚጠየቅ ነገር ከሆነ በትንሹ ታመጡና ቁጭ ታረጋላችሁ። ከተሸጠ ድጋሚ ታመጣላችሁ። ገባችሁ አደለም? እና እንደዛ እያደረጋችሁ ሱቃችሁን ወይም ደግሞ የስራ ቦታችሁን ፏ ማረግ ትችላላችሁና፣ ውድ ቤተሰቦች የደስ አላላችሁም? እኔ ስራ በመጀመሬ እግዚአብሔር በጣም ደስ ብሎኛል። እንግዲህ ካሁን በኋላ አብሬያችሁ ላይቭ ላይ ቁጭ ብዬ አብሬያችሁ ደግሞ አብራችሁኝ ደግሞ ከኔ ጋር ሱቃችንን እንሸጣለን ማለት ነው እና በጣም ደስ ብሎኛል። እና ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር፣ ኮመንት ሰብስክራይብ አድርጉ። እንደምታዩት እንግዲህ መች መሰላችሁ በሁለት ነበር የጀመርኩት ሶስት ዛሬ አራተኛ ቀን ነው። ይህንን ቪዲዮ ኤዲስ አደረግላችሁ ወደ ቤት ሂጄ ነው ምክንያቱም ሱቅ ላይ ደግሞ ድምፅን ላይ ገባም ሌላ እንትን እንዳይል ብዬ ወደ ቤት ገብቼ ነው፣ ሱቄን ዘግቼ መጥቼ ነው። እና አሁን ደግሞ ወጣለሁኝ ይህንን ቪዲዮ ሪከርድ ካረኩላችሁ በኋላ። ስለዚህ አበረታቱኝ፣ በትንሹም ቢሆን ይው እንደዚህ እንትን ብያለሁኝ እና እናንተ ምን ትሉኛላችሁ? ምከሩኝ። በሌላ ቪዲዮ እስከምንገናኝ፣ ሰላሙኑ ወዳችኋለሁ፣ አከብራችኋለሁኝ። ሰላሙኑ